በጾም ወቅት አንድ ክርስቲያን እስከ ስንት ሰዓት መጾም ይኖርበታል ቅድስት ቤተ ክርስቲያናችን በዚህ ዙሪያ ምን አስተምሮ አላት ሰምታችሁ ከጨረሳችሁ በኋላ ይህን ቪዲዮ ለሌሎች ጓደኞቻችሁም ሸር በማድረግ አድርሱልኝ የቤተ ክርስቲያናችን መጽሐፍ የሆነው ፍትሐ ነገሥት አንቀጽ 15 ላይ ስለ አጽዋማት እንደዚህ በማለት ያብራራልናል ጾም ማለት በሕግ በታወቀ ጊዜ ከምግብ መከልከል ነፍስን አጥግቦ ሥጋን ማስራብ ማለት ሲሆን አንድ ክርስቲያን እነዚህ እንዲጾሙ የታወጁ አጽዋማትን እስከ ስንት ሰዓት እንዲጾም ቅድስት ቤተ ክርስቲያን ትደነግጋለች። አንደኛ ጾመ ነቢያት ወይም የገና ጾም እስከ ዘጠኝ ሰዓት እንዲጾም ተደንግጓል። ሁለተኛ ሮብና አሩብ ጾመ ድነት ደግሞ እስከ ዘጠኝ ሰዓት እንዲት ጾም ተደንግጓል። ሶስተኛ የ ፋሲካ ጾም ከመግባቱ ቀደም ብሎ ለሶስት ተከታታይ ቀናት የሚጾመው የነነዌ ጾም ደግሞ እስከ ዘጠኝ ሰዓት ይጾማል። አራተኛ የአብይ ጾም ወይም የፋሲካ ጾም የመጀመሪያው ሳምንት ጾመ አርቃል እስከ 12 ሰዓት ይጾማል። የአብይ ጾም ማለትም አርባውን ቀን እስከ 12 ሰዓት እስከ ፀሐይ መግቢያ ድረስ ይጾማል። አብይ ጾም ማለትም ሰሞነ ህማማት ወቅት እስከ 13 ሰዓት ወይም እስከ ምሽቱ አንድ ሰዓት ኮከብ እስከሚወጣ ድረስ ይጾማል። የአብይ ጾም ሰሞነ ህማማት የመጨረሻው ቀናት የቻለና የበረታ ሰው አረብና ቅዳሜን በአንድነት ይጾማሉ። ካልተቻለ ግን ቅዳሜም ብቻውን ይጾማን ማለት ነው። ይህ ማለት ፋሲካ የመጨረሻች ቀናት የምናከፍለው ጾም እንደማለት ነው። አምስተኛ ጾመ ሐዋርያት ወይም የሰኔ ጾም እስከ ዘጠኝ ሰዓት ይጾማል ስድስተኛ ጾመ ፍልሰታ እስከ ዘጠኝ ሰዓት ይጾማል። ሰባተኛ ጾመ ጋድ እስከ አስራ ሦስት ሰዓት ይጾማል። ጾመ ጋድ ማለት አበይት በዓላት ከሚከበሩት ከአንድ ቀን ቀደም ብለን የምንጾመው ጾም ማለት ነው። ለምሳሌ ጥምቀት ነገ እንደመሆኑ ዛሬ ቀድመን የምንጾመው ገናም በተመሳሳይ እንደማለት ነው። የአጽዋማት ማዕከሉ ሁሉ ቅዳሴ ነው። ከቅዳሴ በኋላ መብላትን የፈለገ መብላት ይችላል። ትሩፋቱን የፈለገ ደግሞ እስከ ተቀመጡት ሰዓት መቆየት ይችላል ማለት ነው። አባቶቻችን እንዳሉት ከሆነ የጾም ክርክር በተነሳ ጊዜ ወደ ጾም አድሉ፣ ከመብላት ይልቅ መጾም ዋጋው ብዙ ነውና ይላሉ። ከዚህ የበለጠ ማብራሪያ ከፈለጋችሁ ፍትሐ ነገሥት አንቀጽ 15 ገብታችሁ ብታዩት ከእኔ የበለጠ መረጃ ታገኛላችሁ። ወስብሐት ለእግዚአብሔር